ለምረቃ ከበቁት ፕሮጀክቶች መካከል አማራጭ የፖሊስ ማዕከል ህንፃ፣ በጉኑኖ ጤና ጣቢያ የቀዶ ጥገና ማዕከልና ና ጤና ጣቢያውን ምቹና ሳቢ የማድረግ ተግባራት፣ ሞዴል የህዝብ ፋርማሲ ህንፃ፣ ሞዴል የቅድመ መደበኛ ትምህርት ቤት፣ አሻምቃና የወተት ላሞች እርባታ ማዕከል፣ የአዳራሽ ህንፃ ይጠቀሳሉ። በመርሃ ግብሩ ላይ የደቡብ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ እና የመንግስት ዋና ተጠሪ አቶ ገብረ መስቀል ጫላ ሀገራችን ለልማት ሊውሉ የሚችሉ በርካታ ጸጋዎች እንዳላት አመልክተው፣ ጸጋዎቻችን ህዝባችንን በማሳተፍ በትጋት ካለማን ማደግ እንችላለን ብለዋል። በጉኑኖ ሐሙስ ከተማ የተሰሩ የልማት ስራዎች ተሞክሮ የሚቀመርና ልምድ መቅሰም የሚገባ መሆኑን አንስተዋል። ከሰራን ከለፋን ማደግ ከፍ ማለት መወዳደር እንችላለን ማለት ነው። የጉኑኖ ሐሙስ የስራ ትጋት የሚያሳየው ሁሉም እንደዚህ ከሰራ፣ ወላይታ ዞን ሁሉም ጋር እንደዚህ ከተሰራ፣ ጋሞ ዞን ላይ ከተሰራ፣ ገዴው ላይ ከተሰራ፣ ደቡብ ኢትዮጵያ ድምር ውጤቱ ከፍ ስለምል ኢትዮጵያ ከፍ ትላለች ማለት ነው። የክልሉ ከተማና መሰረተ ልማት ቢሮ ኃላፊ አቶ ብራኑ ዘውዴ ለከተሞች ልማት ጠንካራ አመራርና ተባባሪ አካላት ወሳኝ አቅም መሆናቸውን ገልጸው ከተሞች ለነዋሪዎች ምቹ እንዲሆኑ በፕላን እንዲመሩ አሳስበዋል። በጉኑኖ ሐሙስ ከተማ የሚታየው የልማት እንቅስቃሴ አበረታች መሆኑን ገልጸው ለከተሞች እድገት የክልሉ ከተማና መሰረተ ልማት ቢሮ የሚጠበቅበትን ድጋፍና ትብብር እንደሚያደርግም ጠቁመዋል። ከተሞች የሚመጥናቸውን ፈርጅ መስጠት፣ ከተሞችን አቅዶ ማሳደግ፣ በፕላን እንዲመሩ ማድረግ የዛሬን ብቻ ሳይሆን ነገ የሚመጣውን ትውልድ ታሳቢ ያደረገ እንዲሆን ማድረግ እንዲሁ ሰው ተሰብስቦ ታጭቆ የሚኖርበት ብቻ ሳይሆን ሰው ደስተኛ ሆኖ ሰው እድሜው የሚረዝም እንደሆነ ታሳቢ ተደርጎ ለሁሉም ተስማሚ ከተማ እንዲሆን አቅደው መምራት ያስፈልጋል የወላይታ ዞን ዋና አስተዳዳሪ አቶ ጴጥሮስ ወልደ ማርያም በዞኑ የህዝብ አዳጊ የልማት ፍላጎት ለማሟላት ህዝቡን በማስተባበር እየተሰራ እንደሚገኝ ገልጸው አፈጻጸሙ ላይ ጠንካራ ድጋፋዊ ክትትል እየተደረገ መሆኑን ተናግረዋል። በጉኑኖ ሐሙስ ከተማ አመራር አካላት ህዝቡን በማስተባበር በትጋት የተሰሩ ስራዎች የሚበረታቱና አርአያነታቸው የጎላ መሆኑን አንስተው ለውጤታማነታቸው ምስጋና ይገባቸዋል ብለዋል። በየአካባቢው የላቀ ልማት ለማስመዝገብ ገቢና የመሰብሰብ ጉዳይ የቅድሚያ ትኩረት ሊሆን እንደሚገባ ዋና አስተዳዳሪው አሳስበዋል። ከዚህ ቀደም ሲል ገሱባ ላይ በረኮሻ ላይ፣ ሌሎችም ከተሞች ላይ አሁንም ለምርቃት የተለያዩ ፕሮጀክቶችን አዘጋጅቶ እየተጠባበቁ ያሉ መዋቅሮች እንዳሉሉ በየወቅቱ ኢዳ በኢዳ ሆኖ ደሞዝ የተወሰኑ ትናንሽ ስራዎችን ጭምር እኛን እየጠየቁ ያሉ መዋቅሮችን ዛሬ ከዚህ ትምህርት መውሰድ ይገባቸዋል። የከተማው ከንቲባ አቶ ብርሃኑ ዋጃ በበኩላቸው በህዝብና በመንግስት ተሳትፎ በከተማው ከ71 ሚሊዮን ብር በሚበልጥ በጀት የህዝቡን ፍላጎት ማዕከል ያደረጉ ፕሮጀክቶች ለምረቃ መብቃታቸውን አመልክተው ውጤታማ የሆኑትን በአመራርና በህብረተሰቡ መካከል ጠንካራ አንድነት በመኖሩ ነው ብለዋል። በከተማው ከ35 ሚሊዮን ብር በላይ የተለያዩ የልማት ስራዎች እየተሰሩ መሆናቸውንም ከንቲባው ጠቁመዋል። የጉነኖ ሐሙስ ከተማ ነዋሪ የሆኑት አቶ ጳውሎስ አስፋ ስራውና ወይዘሮ ብዙነሽ ቡናሩ በሰጡት አስተያየት የልማት ስራዎች በአመራሩና በህዝቡ ጠንካራ አንድነት የተከናወኑ መሆናቸውን ተናግረዋል። እናቶችን እናቶች ላይ መስራት ትልቁም ነገር ነው። እናቶች ትውልድን የሚያስቀጥሉ ኃላፊነት ያላቸው ናቸው። ከተማችን ከፈርጅ ስሬ ወደ ፈርጅ ቱ መለወጧ እውቅና ወረቀትም ጭምር ዛሬ በመውሰዳችን እጅግ በጣም ብዙ ፕሮጀክት ነው የተመረቀው። አሁንም ልማቱ ይቀጥላል። የኛ ለከተማ አስተዳደሩ የፈርጅ ለውጥ ማብሰሪያ እውቅና እንዲሁም ለልማት ፕሮጀክቶቹ ስኬታማነት የድርሻቸውን ለተወጡ አካላት የማበረታቻ ምስክር ወረቀት ተሰጥቷቸዋል።